አመሰግናለሁ። ሲስተር ማርታ በቀለ ይባላለሁ። በኢትዮጵያ ደምና ህብረ ዋስ ባንክ የሴቶችና ማህበራዊ ጉዳይ ካቶ ትግበራ ስራ አስፈጻሚ ሆኜ ነው ምሰራ። በህዳር ወር ሶስት አለም አቀፍና አገራዊ የሚከበሩ ንቅናቄዎች አሉ። የግንዛቤ ማስጨበጫ ስራዎች ናቸው። የመጀመሪያው በህዳር 16 እስከ ታህሳስ አንድ የሚከበረው የጸረ ጾታዊ ጥቃት ግንዛቤ ማስጨበጫ ጊዜ ነው። ይሄም በዓለም አቀፍ ደረጃ ለ34ኛ ጊዜ በሀገራችን ደግሞ ለ20ኛ ጊዜ ነው የሚከበረው። አላማው ግንዛቤ መፍጠር ነው። እንደምታውቁት ጾታዊ ጥቃት ብዙ ይነገራል፣ ግን እየጨመረ ያለ እንጂ እየቀነሰ ያለ ጉዳይ አይደለም ስለዚህ በየጊዜው ህብረተሰቡ በዚህ ላይ እውቀት እንዲኖረው ግንዛቤ እንዲኖረው በየአመቱ በንቅናቄ መልክ ይሰራል ማለት ነው በዛውም ላይ ደግሞ የፍርድ አካላት ትኩረት እንዲሰጡት ለማድረግ ጭምር ነው ይሄ የሴቶች ጉዳይ ብቻ ሳይሆን ወንዶችንም የሚመለከት ወንዶችን በአጋርነት ሊሰሩት የሚገባ ጉዳይ ነው የዓለም ኤች አይቪ ኤድስ ቀን በፈረንጆች ዲሰምበር አንድ ኢትዮጵያ አቆጣጠር ደግሞ ህዳር 22 በየአመቱ ይከበራል። አላማው አዌርነስ መፍጠር ነው። አሁንም እዚህ ላይ ኤች አይቪ ቁጥር እየጨመረ ነው፣ በሀገራችን እየቀነሰ አይደለም። ስለዚህ ኤች አይቪ ስርጭት ላይ ሁኔታዎቹን በየጊዜው ግንዛቤ መፍጠር ያስፈልጋል። በዚህ በኤች አይቪ ምክንያት የሞቱትን ሰዎች እያስታወስንም ጭምር ነው። እንደገና አለም አቀፍ ትብብርንም አንድ ለማድረግ የታሰበ ነው ማለት ነው። በየአመቱ በአውሮፓውያን አቆጣጠር ዲሰምበር ሶስት በእኛ ደግሞ ህዳር 24 ቀን የአካል ጉዳተኞች ቀን ታስቦ ይውላል። የዘንድሮ መሪ ቃል አካል ጉዳተኝነትን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ ቃል ታስቦ ይውላል። በሀገራችን ከ15 እስከ 17 ሚሊዮን የሚጠጉ አካል ጉዳተኞች አሉ ተብሎ ይታሰባል። ስለዚህ እነዚህን ወገኖች ሳናካትት በማንኛውም ዘርፍ የምንሰራው ስራ ውጤታማ አይሆንም። ስለዚህ እነዚህ ማህበረሰብ ትኩረት ተሰጥቷቸው ግንዛቤ ተሰጥቷቸው ህብረተሰቡ ግንዛቤ አግኝቶ የሚያካትት ስራ እንዲሰራ ግንዛቤ ለመፍጠር ነው በዓሉ የሚከበረው። የእኛ ተቋም ከተቋቋመበት አላማ አንጻር ደም መለገስና ዓይን ብሌን ከህልፈት በኋላ መለገስ የሚከለከል ጉዳይ አይደለም። ስለዚህ አካል ጉዳተኞች ማንኛውም ዜጋ እንደሚያደርገው ደም ቢለግሱ እና የዓይን ብሌናቸውን ቢለግሱ ማህበራዊ ግዴታቸውን እንደተወጡ ነው የሚቆጠረው። ለነሱም ስብዕና ጥሩ ግንባታ የሚሰጥ ነው፣ መልካም ጎን ነው ያለውና እንዲሳተፉ በተቋማችን ስም ጥሪ አስተላልፋል።